ሰላም ሰላም ሙስሊምም ክርስቲያንም እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ብዝት ብዝት ብዝት ዝዝት ይበል። እንደ እምነታችሁ ፈጣሪያችሁ ይጠብቃችሁ፣ ከክፉ ነገር ይሰውራችሁ፣ በመንገዳችሁ ሁሉ እሱ ጥላና ከለላ ጋሻ ይሁንላችሁ፣ ቤተሰቦቻችሁን ሁሉ ይጠብቅላችሁ፣ ክፏቸውን አያሰማችሁ፣ በመንገዳችሁ ሁሉ እንደ እምነታችሁ ከድንገተኛ አደጋ መድኃኒዓለም ይሰውራችሁ ብያለሁ። ከዚህ በመቀጠል ብቅ ጥልቅ ፈካደ መቀነጠፍ ጠሽ ብዬ ሲን እና ያብን ይዤላችሁ ከቸች ብያለሁ። ለማንኛውም ሰብስክራይብ አድርጉኝ ማለት ነው። ከዚህ በመቀጠል ትናንትና ሱሲ ያብን ፕራንክ አድርጋዋለች እና ብቅ ጥልቅ ፈካደ መቅነት ጠፍጠሽ ጠንቧ ብላ ምናምን በቃ ልቡ ሁሉ ፍንድት ብሎ ትር ትር ትር እስኪል ድረስ ማለት ነው። አይዞክ አይዞክ አይዞክ አይዞክ እያለችው ሄሉ ደቦ ከስር አይዞክ እያለችው በጀርባው ዙራ ማለት ነው እንደ በቃ እንድሽኩርምርምርም እያለች የኔ የኔ ጨዋ የኔ እንቁ ወይ ተሳቀቀች እኮ ሱሲዬ፣ እናቴ ትሞት፣ ሸረረም ስታደርጊው፣ ልጁ ሸረረረም ስታደርጊው፣ እናቴ ሄልሻ ደግሞ በቆራጣ ስቀቀን የልሳቀቅልሽ፣ የኔ ጀግና፣ የኔ ቁርጣና ሱሲዬ ችሎታዋለሽ። አቤት አቤት አቤት፣ ዋይ ዋይ! ልጁ እኮ ልቡት ያለሽ፣ ሳንባውት ያለሽ፣ እግሩት ያለሽ። ጦርሽ ጠምቧል ነው በቃ ያለው እኮ። ለማንኛውም ፕራንኩ በጣም ነው ደስ የሚለው። ልጁም አንበሳና ጀግና ነው። ምክንያቱም የሰው ልጅ በአንድ ጊዜ ፍቅር አይዘውም ብሎ ወገቡን ሸንጥሮ ወገቡን ይዞ ምናምን ዘራፍ፣ የጎንደሬዋ ልጅ ዘራፍ ምናምን እያለ እንደዚህ እንትን ሲ አይተነዋል። ለማንኛውም ደስ ይላል። በዚሁ ቀጥሉበት። ሲቀጥል ደግሞ ይሄ የምሰሩበት ቦታ ብዙ ትዝታዎች ያሉበት ቦታ ነው። ወይ ዋ ወይ ወይ ይሄንን ቦታ ሲያዩ የበፊቱ ሰውዬ ማለት ነው። ይሄንን ቦታ ሲያዩ ትዝታ ውስጥ ነው የሚገባው። ትዝታሽ ዘወትር ወደ እኔ የመጣ ትዝታሽ ዘወትር ወደ እኔ የመጣ እንደሚል ተስፋ እናደርጋለን ማለት ነው። ከሼባው ጋር አብራብ የምሰራበት ቦታ ነውና ቦታው ለነገር ዋው ነው ብያ በቃ፣ እዛ ቆጭ ብለው ክልም ሲያደርግ ወይ ይሄ እኮ የእኔ ቦታ ነበረ ይላል። በዛ ላይ ደግሞ ልጁ ራሱ የራሱን ቁመና ይዞ ይመጣ ከች ከቸች ያለ ማለት ነው። ሲሄድ ራሱ ንጥር እንደዚህ ንጥር ንጥር እያለ የሚሄድ ከበቃ እና ልጁ አሁን ንቅሌሽን ሳያደርግ ንቅሌሽን። ወይ እናንተ ደግሞ ገፋችሁ እኮ። ለማንኛውም ልጁ ፕራንክ ተደርጓል። ያቡ ማለት ነው እውነት ነው። በአንድ ቀን ታይቶ ፍቅር አይዝም ብሎ ወገቡን ይዞ ተከራክሯል። ይሄ ልዬ ደግሞ በጀርመው ተሽኩርጉምም ኩርም ሰቀቀ በቃ ተሽኮሩ ሞመች የኔ እናት ስቅቅ ብላለ። ብትሞት እኔ ልሳቅቅልሽ ይል የኔ ጀግና። ወይ ወይ አንቺም እኮ ፕራንክ ስታደርጊ አንበሳኒሽ። ዛሬ ግን ሱሲዬ ለጥ ለጠጥ እቅፍ ውጥፍ ስትል እንግራ ገባሽ፣ እናት ትሙት። ለማንኛውም ፕራንኩ በጣም ደስ ይላል። በዚሁ ቀጥሉበት። በተላለው ከዚህ በመቀጠል ደግሞ ኮሜንት ስራ። አንዳንድ ሰዎች ምታርገበግባላችሁ ወይ ወይ እያለችሁ እፍ እፍ እፍ። እንዴ እናንተ ሰውን ማድነቅና ማድነቅና ማላጠፍ ለዩ ማለት ነው። ማድነቅ አሁን ያው ቁመናው ያምራል፣ መልኩ ያምራል። አሁ ይሄ አድናቆት ይባላል። መላጠፍ ደግሞ አዎ አግቢው፣ ከሱ ጋር አንድ ላይ ሁኚ፣ ምናምን ብለን የምናደርገው ነገር ከሆነ ግፊት ይባላል። እንደ መድኃኔዓለም ይግፋችሁና እንዲህ ልጅቷ እናቴ ጭንቅላት ያላት ምሁር፣ በራሷ ኮንፊደንስ የምትሄድ ክፉና ደጉን ለይታ የምታቅነች የሀያ አምስት አመት፣ አሁን ሀያ አምስት አመት አትይዛቀርም። እና የሀያ አምስት አመት ልጅ ሰው እንደገፋው የሚገፋ አይደለም። ምድር አጎብጋቢ ትላላችሁ አጎብጋቢ። እናንተ እኮ እንደዚህ የምትጽፉት ሰዎች ማለት ነው እናንተ ሰው በመራችሁ የምትመሩ እንስሳ ስለሆናችሁ ነው። ጂጂያት እና ደጅ የኔ እናት፣ ወደ ራስሽ ተመለሽ የኔ ድንቡሽ፣ የኔ ድንቡሽ ቡሽ እና በራሷ አይምሮ የሚጠቅማትን የሚጎዳትን ለይታ የምታውቅ ሴት ነች ሄሉ ማለት ማለት ነው። ስለዚህ አድናቆትንና ግፊትን በደንብ መለየት አለባችሁ ማለት ነው እ እንዲያ ልጅቷ እኮ እናቴ በራሷ ኮንፊደንስ ዘናፈታ የምትል ነች። ስለዚህ አትገፋፏት፣ አትበሉን። የሚገፋ ድመትና በረሮ ይግፋችሁ። ለማንኛውም ተመችቶናል ሱስዬ ፍቅር ልምጣው ልቅር ላርግልሽ ቅርቅር። ሄልዬ የኔ ድንቡሼ፣ አይ ዋይ ዋይ ዋይ! ለማንኛውም ከዚህ ልጅ ጋር በደንብ ስሩ። ያቡ የሚባሉ ልጆች ግን ቆንጆች ናቸው። ያኛው ያቡም ራሱ እንዳልክን ጢር ያደረገው ያቡ ራሱ ቆንጅዬ ነው፣ ይሄኛውም ያቡ ራሱ ቆንጅዬ ነው። እጣ ክፍላችሁ በያቡ ስር የተያያዘ ነው። በቃ እጣ ክፍላችሁ ያቡ ቤት ነው ብዬ ነው የማስበው። እንዳልክ ቤትማ ይሄ እጣ ክፍላችሁ አይደለም። ለማንኛውም እንወዳችኋለን፣ እናከብራችኋለን። መልካም ቀን፣ ክፉን ያርቅላችሁ።